ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከተለያዩ ተቋማት ከፍተኛ የመንግስት የስራ ኃላፊዎች ጋር በመሆን መሶብ የአንድ ማዕከል አገልግሎትን ጎብኝተዋል። መንግስት ዜጎች ያለ እንግልት ከሙስና የጸዳ አገልግሎትን እንዲያገኙ እየሰራ መሆኑን የተናገሩት ምክትል ጠቅላይ ሚኒስትሩ መሶብ የአንድ ማዕከል አገልግሎት የፌዴራል መንግስት የጀመረውን ሪፎርም ለማሳለጥ የሚያስችል ነው ብለዋል። እንግዲህ የአንድ ማዕከል አገልግሎት ዋና መነሻው የመንግስት አስተዳደርና አገልግሎት አሰጣጥ ሪፎርም ነው። የሪፎርሙ አንዱ አካል ተደርጎ መውሰድ ይቻላል። አገልግሎታችን በጣም ፈጣን መሆን አለበት። ከኮራፕሽን ወይም ደግሞ ከሙስና ነፃ መሆን አለበት። ዜጎች መንገላታት የለባቸውም። በፈለጉት ሰዓት በፈለጉት ጊዜ አገልግሎታቸው ማግኘት አለባቸው። የሚል የዜጎችን መንገላታት ለማስቀረት የሚያስችል ነው አንዱ የሲቪል ሰርቪስ ትልቁ ሪፎርም። የመንግስት አገልግሎትን ለማዘመን የተለያዩ ተሞክሮች መወሰዳቸውን በመጠቆም ተቋሙን እውን ለማድረግ በርካታ ሚሊዮን ዶላር የሚጠይቅ የነበረ ቢሆንም በአገር በቀል እውቀትና አቅም እውን መደረጉን አንስተዋል። ይሄ ዘመናዊ አሰራር ጥሩ የስራ አካባቢን ለመፍጠርም እንደሚያግዝ ምክትል ጠቅላይ ሚኒስትሩ ጠቅሰዋል። እንግዲህ እዚህ አንድ ማዕከል ውስጥ በጣም በርካታ እንዳያችሁት 41 የሚሆኑ አገልግሎቶች ይሰጣሉ። አርባ አንዱም አገልግሎቶች እርስ በርስ የተሳሰሩም አሉ። ስለዚህ ሌላ ሚኒስትር መስሪያ ቤት ሳይሄድ እዚሁ የሚያገኝበትን ሁኔታ አመቻችተናል። በሌላ በኩል ደግሞ በጣም ጽዱ የሆነ ኤርጎኖሚክስ የክቡር ጠቅላይ ሚኒስትራችን አንዱ ትልቁ የአገልግሎት አሰጣጥን በጣም ቢሮ ጸዳ የሆነ የጸዳ ለተገልጋይ ምቹ የሆነ የስራ አካባቢ ማመቻቸት አለብን የሚል በተጀመረው መሰረት አሁን ደግሞ የቢሮ አካባቢ ማመቻቸት ብቻ ሳይሆን አገልግሎታችንንም ማሳለጥ አለብን በሚል ነው። ቢሮው እንደምታዩት በጣም የሚያምር ነው። በጣም ጥሩ ቴክኖሎጂ ዘመኑ አሁን ያፈራውን አሁን የደረሰበትን ቴክኖሎጂ ነው እየተጠቀምን ያለ ነው። ይህንን አገልግሎትም ክልሎች ተግባራዊ እንደሚያደርጉት የገለጹት ምክትል ጠቅላይ ሚኒስትሩ በአጭር ጊዜ ውስጥም ወደ ስራ እንደሚገቡ ገልጸዋል። ለክልሎችም የተሰጠው አቅጣጫ አሁን ሶፍትዌሩ በእጃችን ነው እኛ ራሳችን የራሳችን መሐንዲሶችን የገነቡት፣ እንደፈለግን ማባዛት እንችላለን፣ እንደፈለግን መቀያየር እንችላለን እንደ አገልግሎቱ። ስለዚህ መሐንዲሶች ስላሉ እያንዳንዱ ክልል ቢያንስ አንድ የመሶብ አገልግሎት መስጫ ማዕከል ማደራጀት አለበት የሚል አቅጣጫ ተሰጥቷል። እንግዲህ ክልሎች ይህንን የሚፈጽሙ ይሆናል። ወደፊት ከቻሉ ከፈጠኑ እስከ ሶስት ወር ካልፈጠኑ ደግሞ ከዚያም በኋላ አገልግሎታቸውን በዚያ መሰረት ያስኬዳሉ ብለን እናስባለን። ይህ አገልግሎት ከዚህ ቀደም የተተገበሩ የኦንላይን አገልግሎቶች ይስተዋልባቸው የነበሩ ክፍተቶችን ተመክሮ በመውሰድ በልዩ ሁኔታ የተዘጋጀ መሆኑንም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል።